በየትምህርት ቤቱ የምንቀልድ ወንዶች አላህን ፍሩ ቦይ ፍሬንድና ገርል ፍሬንድ ከካፊሮች የመጣ ነው የለም ቃል ተጋብተናል ለእንዲህ አይነት ጊዜ ገንዘብ ሰጥተናል ለእንዲህ አይነት ጊዜ ገመጥለናል ብላችሁ በየመንደሩ የምትዞሩ ወንዶች አላህን ፍሩ ሀታ አህለሱና ብሎ እንዲህ አይነት ፊልድ ውስጥ የሚገቡ ሰዎች እናንተ ወጣቶች ወይ ማግባት ይዣለ ጾ ያግባ ፈለም የስጠዴ አለ ብሶም አሉ ነቢ ዐለይ ሰላም። ማግባት ያልቻለ ፆም ይጹም አሉ ነቢ ዐለይ ሰላም። ጓደኛዬ ይዣለ ወይንም ደግሞ ጋር ከሆነ ማታ ማታ የእሷን ፎቶ ከእሷ ጋር አንድ ይሄ ሁሉ የማይቻል አላህ ነስሩን አንጥቶ አቅም ሰጥቶን ትዳሩናሽ ከምንደርስ ድረስ እንገድባለን እንጂ እንደፈለግ ምን ሆን ከሆነ አይወስ ነብዩ አለይሂ ሰላቱ ወሰላም አይን ዝሙት ይሠራል፣ እጅ ዝሙት ይሠራል፣ እግር ዝሙት ይሠራል፣ ምላስ ዝሙት ይሠራል። ልጅ ሁሉም ዝሙት ይሠራል። ሁላቸውም ማድረግ ያለባቸውን አስተዋጽኦ ያደርጋሉ። ብልቱ መጨረሻ እውንለዋል ለዋል ወይ ያስዋሸዋል ይሄ